ሱዳን ውስጥ በተቀሰቀሰው ጦርነት ሄሚቲ ከሚባለው ቡድን በኤርትራ ላይ ከፍተኛ ዛቻ አሰማ። የዚህም ዛቻው ምንድን ነበር የሚለውን በዝርዝር ይዘን ቀርባለን። ፕሬዚዳንት ኢሳያስ ኤርትራን ከነጻነት በኋላ ስላስገኛቸው ለውጦች የመጥቀስ ሞራል የላቸውም ሲሉ አምባሳደር ድና ሙፍቲ ተናገሩ። በኢትዮጵያና በኤርትራ መካከል የቃላት ምልልሱ ዛሬም ቀጥሏል። ከዚህም ተያይዞ የምንላችሁ ነገር አለ በኢትዮጵያ ውስጥ በመጨረሻ ብዙ ያጨቃጨቀው አጸደቀ ያንድ ብር ፌስታል እስከ አምስት ሺ ብር እያስቀጣል የተባለው ህግም አዋጁ መጽደቁን ተከትሎ ምን ተባለ? የዝህንም ዜና ይዘን ቀርባለን። አቶ ታዬ ድንዳ በድጋሚ በፖሊስ በቁጥጥር ስር ዋሉ። በቁጥጥር ስር የዋሉበት ምክንያት ሊሸሹ ነው ሲሉ መባላቸውን ባልተቤታቸው ተናገሩ። የዝንም ሙሉ ዝርዝር ይዘን እንቀርባለን። ወደ ባህር ማዶ የዜና ትንታኔያችን ስናልፍ እኔ ትራምፕን ባልደግፈው ምርጫ ይሸነፍ ነበር ሲሉ ቢሊዮነሩ ባለሀብት ኤለን መስክ ተናገሩ። እኔንና ኤለንን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዚህንም ንትርካቸው በመሀላቸው የገባው አየር ምንድን ነው የሚለውንም ይዘን እንቀርባለን። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡን አረስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድርገውን ማድረገውን እንዳይረሱ ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ የሱዳን ፈጥኖ ደራሽ መሪ ሄሚቲ በኤርትራ ላይ ከፍተኛ ዛቻ አሰሙ። ኢሳያስ አፈወርቄ በሱዳን የውስጥ ጉዳይ በመግባት ቀጥታ የጦር ተሳታፊ መሆናውን ከፍተኛ ጉድራት አድርሷል ሲሉም አብራርተዋል። ይህን ጉዳይ በቸልተኝነት አንመለከተውም፣ አቅማቸውን ሁሉ አስተባብረን ኤርትራ ላይ ያጸፋ እርምጃ እንወስዳለን ሲሉ ጄኔራል መሐመድ ሐምዳን ዳጋሎን የሱዳን ፈጥኖ ደራሽ ኃይሎች አዛዥ ተናገሩ። ዳንት ኢሳያስ አፈወርቄ ኤርትራውያን ከነጻነት በኋላ ስላስገኟቸው ለውጦች የመጥቀስ ሞራል የላቸውም ሲሉ አምባሳደር ዶና ሙፍቲ ተናገሩ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዶና ሙፍቲ ፕሬዚዳንት ኢሳያስ በ34ኛው የኤርትራ ነጻነት ክብረ በዓል ላይ ባደረጉን ንግግር ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስም ፍላጎትና ሞራል እንዳልታየባቸው ገልጸዋል። ፕሬዚዳንቱ እለቱን በማይወክልና በማይመለከት የጎረቤት ሀገራት ውስጣዊ ጉዳይ እንዲሁም ጂኦፖለቲካዊ በንግግራቸው ሲፈተፍቱ እንደነበር እንዲሁም ራቸው በበቂ እውቀት ላይ የተመሰረተ እንዳልነበር አምባሳደር ድና ሙፍቲ ትዝብታቸውን በጽሁፍ አስፍረዋል። ከሃያ ደቂቃ በላይ በወሰደው ሙሉ ንግግራቸው ስለ ሀገረ ኤርትራ አንድ አምስተኛውን ያህል እንኳ ሳያካትቱ ጨርሰዋል ሲሉ ሀሳባቸውን ገልጸዋል። ከዚህም ጋር ተያይዞ በሁለትም ጎረቤት ሀገር ኢትዮጵያና ኤርትራ የቃላት ምልልሶ ዛሬም ቀጥሏል። የኢትዮጵያ ብልጽግና ፓርቲ ደጋፊዎችና ታሳዳቢዎች የኤርትራን የሆነ ነገር ሁሉ በመተቸት ተጠምደዋል ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተናግረዋል። የማነ የብልጽግና ደጋፊዎችና ታሳዳቢዎች የኤርትራ ጥንታዊና ዘመናዊ ታሪክ በመከለስና በማዛባት ኤርትራን በቀጠናው ደህንነት እንዲጠበቅ የምታራምደው ፖሊሲ የኢኮኖሚ ደረጃዋንና መቃቅሟን ዝቅ አድርገዋል ያሉ ሲሉ ተችተዋል። ከነዚ እነዚህ ሁሉ መነሻ የማይጠረቃና የባህር በር ፍላጎት ያሉት የማነ በቀጠናው ዘላቂ እድገት ሊመጣ የሚችለው ዓለም አቀፋዊ ሕግ ሲከበር መሆኑን በአጽንኦት ጠቁመዋል። የማነ ይህን አስተያየት የሰጡት መከላከያ ሚኒስትር ኢንጂነር አይሻ መሐመድ አገር ብሎ ለመጥራት የሚያስቸግሩ ሀገራት ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ መሆናቸውን እናውቃለን በማለት በተዘዋዋሪ ፕሬዝዳንት ኢሳያስ ከተቹ በኋላ መሆኑን መረጃዎች ይጠቁማሉ። አጨቃጫቂ የተባለው አዋጅ ጸደቀ። የአንድ ብር ፌስታል እስከ አምስት ሺ ብር ያስቀጣል ተብሏል። ለእንጀራ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውል የፕላስቲክ ከረጢት ይዞ መገኘት ከሁለት እስከ አምስት ሺ ብር የሚያስቀጣ አዋጅ ጸርቋል። ዜጎች በማያውቁ ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የህዝብ እንደራሲዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና ወጋገድ አዋጅ ማንኛውም ሰው ከአንድ ጊዜ ብቻ ጥቅም ላይ የሚውለው የፕላስቲክ ከረጢት ይዞ ከተገኘ ከሁለት እስከ አምስት ብር እንዲቀጣ ይደረጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበው፣ የሚሸጠ፣ ለንግድ ዓላማ ያከማቸው ይዞ የተገኘ ከ50 ሺህ ብር በሚያንስና ከ200 ሺህ ብር በላይ የማይበልጥ የገንዘብ መቀጮና ከአምስት ዓመት የማይበልጥ ጽኑ ስርዓት እንዲቀጣ አዋጁ ያዛል። ፖለቲከኛ አቶ ደንዳ ታዬ በፖሊስ በድጋሚ መያዛቸውን ሊሸሹ ነው ነው ተብሎ መባላቸውን ባልተቤታዎቹ ተናገሩ። ትናንት በፖሊስ ቁጥጥር ስር ውለው ዛሬ ፍርድ ቤት የቀረቡት የቀድሞ ከፍተኛ ባለስልጣን አቶ ታዬ ደንዳ የተያዙት ሊሸሹ ነው ሲሉ መባላቸውን ባልተቤታቸው ተናግረዋል። ከመያዛቸው በፊት የቀረቡበት ችሎት ቀደም ሲል ቀርቦባቸው ውርቅ የተደረጉት ክሶች እንዲከላከሉ መወሰኑ የሚታወስ ሲሆን፣ ዛሬ ደግሞ የዋስ መብታቸው ተነስቶ ጉዳያቸው ማረቢያ ቤቱ ነው እንዲከታተሉ መደረጉን ባለቤታቸው ተናግረዋል። የቀድሞ የሰላም ሚኒስተር ዴታ አቶ ታየ ደንዳ ባለቤታቸው ወይዘሮ ስምታየሁ አለማየሁ ለቢሲ እንደተናገሩት ሰኞ ግንቦት 24 2017 ዓ ም አቶ ታየ ደንዳ ከመኖሪያ ቤታቸው በፖሊስ ተይዘው የተወሰዱ ቢሆንም በዛሬው እለት ፍርድ ቤት ሲቀርቡ ግን የተያዙት ሊሸሹ ነው ተብሎ እንደቀረበ እንደነገሯቸው ተገልጿል። አቶ ታየ ደንዳ ሰኞ ግንቦት 25 ቀን 2017 ዓ ም ከሰዓታ 10 ሰዓት በኋላ ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን ባለቤታቸው ወይዘሮ ስምታየሁ አለማየሁ ተናግረው ነበር። አቃቢ ሕግ አቶ ታየ ደንዳ ላይ አቋርጣቸው የነበረው ሁለት ክሶች የሰበር ሰሚ ችሎት ውሳኔ ተከትሎ ዳግም አንቀሳቅሷል። ወይዘሮ ስምታየሁ ትናንት አቶ ታየ ደንዳ ለመያያዝ? ከቤታቸው የመጡ ፌዴራል ፖሊስ አባላት ሜክስኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ እንደሚወሰዱ እንደነገሯቸውና ዛሬ ማክሰኞ ጧትም ወደ ስፍራው ማምራታቸውን አስረድተዋል። ነገር ግን ጧት ምርመራ ላይ ናቸው ተብለው ከሰዓት ስምንት ሰዓት ላይ ተመልሰው መሄዳቸውን ገልጸዋል። ጥያቄ ላይ ስለሆኑ ማግኘት አትችሉም ተብለው እስከጨረሱ መጠበቃቸውና በዚያ መካከል ወጥተዋል ተብለው ብላጭር ደቂቃ እንዳገዷቸው ባለቤቶቻቸው ለቢቢሲ ተናግረዋል። ጧት ላይ እኛ ቢሮ ላይ ነው ብለው መረጃ ሰጥተውን ነገር ግን ከእርሷን ደበት እንደሰማ ከሆነ ቢሮ ሳይሆኑ ችሎት ላይ ነው የቀረብኩት ብለውኛል፣ ሲሉም ተናግረዋል። አቶ ታዬ ችሎቱ በቀረቡበት ወቅት ቤተሰብ እንዲሁም ጠበቆቻቸው አለመገኘታቸው የተናገሩት ወይዘሮ ስምታየሁ አለማየሁ ከቤቱ ብሎም ከመኝታ ቤት ተወስዶ ችሎት ላይ ሲቀርብ ግን ስትሸሽ ነው ያገኘሁት መባሉ ነገረኝ ብለዋል። ወይዘሮ ስምታየሁ አክለውም ወደ ቅሊንጦ ወርደው ጉዳዩ እንዲከታተሉ መወሰኑን አቶ ታዬ ደንዳ መስማታቸውን ገልጸዋል። ዛሬ ችሎት ለመገኘት ጥረት ማድረጋቸውን የተናገሩት የአቶ ታዬ ደንዳ ጠበቃ አበራ ንጉሴ ኩላቸው በትናንትናው እለት ፖሊስ በቁጥጥር ስር ሲያውላቸው እና ቤታቸውን ሲበረብር በሌላ ወንጀል የተያዙ እንጂ ይህኛው መዝገብ አልመለስንም ነበር ብለዋል። ለዚህም የህግ አሰራር ያሉትን ሲጠቅሱም አቶ ታዬ በተመሳሳይ ክስ ፍርድ ቤት የወሰነውን ተከትሎ ችሎት እንዲቀርብ የሚፈልግ ከሆነ የዋስ መብታቸውን በተጠበቀበት ሁኔታ ውስጥ ስላሉ ታስረው እንዲቀርቡ ሳይሆን መጥሪያ እንዲቀርቡ ነበር የሚደረገው ብለዋል። አቶ ታዬ ደንዳ ሰኞ ፖሊስ ቁጥጥር ስር ካዋላቸው በኋላ ማታ ሁለት ሰዓት ላይ ቤታቸው ብርበራ ማድረጋቸውን ጠቅሰዋል። ይህም የሚያሳየው አዲስ በወንጀል የጠረጠራቸው አቀራረብ ሆኖ ስለቀረበ ነው ብለዋል። ማክሰኞ ዕለት በቤተሰብ በፌዴራል ፖሊስ ቢሮ ቢገኝም ምርመራ እንደተደረገባቸው በመሆኑ ከገለጿቸው በኋላ ስድስት ሰዓት ላይ ማንም ሊገኝ በማይችልበት ሁኔታ ፍርድ ቤት መቅረባቸው ገልጸዋል። በዚህም ሞት ቢሆን በተከላካይ ጠበቃ በኩል ተወክለው እንዲከላከሉ እድል አልተሰጠም ያሉት ጠበቃው የተሄደበት መንገድ እርሳቸው ለማሰር ካለ ፖለቲካዊ ውሳኔ የማስፈጸም ድርጊት ገነው ነው የተረዳ ነው ሲሉም ጠበቃው አብራርተዋል። በሀገር ውስጥ መገናኛ ብዙኃን ፖሊስ በዛሬው እለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሽብር ህገ መንግስታዊ ጉዳይ ችሎት አቶ ታየ ድንዳን ማቅረቡን ዘግቧል። አቃቢ ህጉ ከዚህ ቀደም የተዘጉ ሁለት ክሶች ጨምሮ መዝገቡን በፍርድ ቤት እንዲንቀሳቀስ የጠየቀ ሲሆን አቶ ታየ ድንዳ በበኩላቸው ለፍርድ ቤት ትናንት የተያዝኩበት መንገድ ልክ አይደለም፣ የኤሌክትሮኒክስ መገልገሎች ተይዘዋል፣ ከጠበቃ ጋ ተማክሬ መቅረብ ነበረብ በማለት መከራከራቸውን ጠቅሰዋል። ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሽብርና ህገ መንግስታዊ ጉዳይ ችሎት የሁለቱም ክርክር ካዳመጠ በኋላ የተከሳሹን የዋስ መብት እንዲነሳ መወሰኑን ተጠቅሷል። አቶ ታዬ ደንዳ ጉዳያቸውን በማረቢያ ቤት ሆነው እንዲከታተሉ ትዕዛዝ የተሰጠ ሲሆን የመከላከያ ምስክር ለመስማት ለሰኔ ሰላሳ ተለዋይ ቀጠሮ ተሰጥቷል ተብሏል። የቀድሞው የሰላም ሚኒስትር ዴኤታና የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ በባለፈው ህዳር ከስር ከተለቀቁ በኋላ ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል። ታዬ ደንደዓ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ህገ መንግስታዊና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረበባቸው ሶስት ክሶች መካከል በሁለቱም ማለትም ውከትና ብጥብጥ በማነሳሳት ለፀረ ሰላም ኃይል ድጋም ማድረጋቸውን ክሶቹ በነጻ ተሰናብተው ነበር። ነገር ግን አቶ ታዬ ደንደዓ ጉዳዩ በተመለከተ ችሎት በተደጋሚ ከመታሰራቸው ከሰዓታት ቀደም ሲል ክሶቹ እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑን ጠበቃቸው አቶ ብራ ንጉሴ ለቢቢሲ ተናግረዋል። አቶ ታዬ ደንደዓ በቀረበባቸው ምክንያት ለወራት እስር ከቆዩ በኋላ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህዳር 23 2017 ዓ.ም በ2 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። ባለፉት ዓመታት ከስልጣን ከተነሱ በኋላ እስር የተዳረጉት አቶ ታዬ ሁከትና ብጥብጥ በማነሳሳት ፀረ ሰላም ኃይሎች በመደገፍ እንዲሁም የጦር መሳሪያ ህግን በመተላለፍ ወንጀል ተከሰው ነበር። የጦር መሳሪያ ወንጀሎች በተመለከተ የቀረበባቸው ክስ እንዲከላከሉ ፍርድ ቤት ውሳኔ ያሳለፈ ሲሆን አቶ ታዬ ጉዳዩን እናውቀን የሚሉ አምስት መንግስት ባለስልጣን ለምስክርነት ጠርተው ነበር። አቶ ታየደንዳ በምስክርነት ቀርበው ያስረዱልኛል ካላቸው መካከል የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድና የአዲስ አበባ ከተማ ከንቲባ ዳነቻ አበቤ ይገኙበታል። አቃቢ ህግ አቶ ታየድ እንዳ ሶስት ተደራራቢ ክሶች የመሰረተው ባለፈው አመት ሚያዚያ 2016 ዓ.ም ነበር። አቶ ታየድ እንዳ በሀገሪቱ ስላለው የሰላም ሁኔታና በመንግስቱ ስላለው ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያ ላይ ሐሳባቸውን በመግለጽ የሚታወቁ ሲሆን ከስልጣን የተሰናበቱት በጠቅላይ ሚኒስትር በተጻፈ ሁለት መስመር ደብዳቤ መሆኑ ይታወሳል። ይህም ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከሬ ያለ ትችትና ክስ ሰነዘሩባቸው ምሽት በጸጥታ ኃይሎች ከቤታቸው ተወስደው አንድ ዓመት ለሚጠጋ ጊዜ እስር ላይ ቆይተው ነበር። ወደ ፍርድ ቤት ውሳኔ በዋስ ወጡት።